ሰላም ጤና ስጥ ኢትዮጵያ እና ቱል ኢትዮጵያን በዓለም ዳርቻ ሁሉ ያላችሁ ሰላማችሁ ይብዛ እያልኩኝ ወደ ዛሬ ወደ መረጣቸው ጠቃሚ አጀንዳዎች ሳልፍ በሽዋን በምዕራብ ሸዋ እና እንዲሁም ደግሞ ደቡብ ምዕራብ ሸዋ ተብሎ በሚታወቀው ሸኒ ታጣቂ ቡድኖች መከላከያ በወሰደው ህግን የማስከበር ስራ ከፍተኛ የሆነ ምርኮኛ ሆኖ ማለት ነው። ከእነዚህም ውስጥ ቁጥራቸው ቢያንስ ስልሳ በላይ እስከ ነው ትጥቃቸው ነው እነዚህ በምርኮኛነት ሊገቡ የቻሉት እዚህ ጋር በተያዘ ከፍተኛ እንግዲህ ኪሳራ አስተናግዶ ቀሪዎች ማለት ነው። እጅግ በሚገርም ሁኔታ ነው። በትናንትና ሁለት ደግሞ እዚሁ በተመሳሳይ መልኩ በሰላማዊ መንገድ ከነምትጥቀታቸው እጃቸው እንደሰጡ ተመልክተን ነበር። እነዚህ ድግን አሻፈሪ ብሎ የቀሩት ናቸው። እንግዲህ በምዕራብ ሸዋና ደቡብ ምዕራብ ሸዋ በተቀናጀ መልክ ህግን የማስከበር ስራ የዜጎችን ሰላም የማስጠበቅ በሚል መርህ እንግዲህ በተቀናጀ መልክ ኦፕሬሽን በሰራው ነው። ይህን ድል የሀገር መከላከያ ሰራዊት ሊያስመዘግብ የቻለው ሌላኛው ደግሞ ከዚህ ጋር በተያያዘ በማርቆስ ከተማ ነው እንግዲህ መፋኖ ገብቶ እንግዲህ ከተማው ለመቆጣጠር ባደረገው ሙከራ ነው እንግዲህ በ የከተማው ፖሊስ እና ሚኒሻ በተቀናጀ መልክ ባደረጉት እርምጃ የመውሰድ ስራ እንዲህ እንዳየ ነው። ከመግቢያችን ከፍተኛ የሆነ ትጥቅ እንትኖች ምርኮኛ አድርጓን ማለት ነው። ከስናፐር ድሽቃ፣ አንድ ክላሽ፣ ባህላዊ፣ ሌሎች ትጥቆች፣ የእጅ ቦምብና ብዙ ነገር እንግዲህ ገቢ ተደርጓል ማለት ነው። ይህን እንግዲህ ፊትተን ወደ ሰላማዊ መንገድ ወደ ሰላም ፊታችን አዙረን ልማት ላይ ብናተኩር የት ይደረስ ነበር የሚለውን ሀሳብ ነው የሚመጣልን። እንግዲህ ፈጣሪ እግዚአብሔር ወይም አላ እንግዲህ ሀገራችን ይስብልን ነው የሚባለው። ሌላ ምን የሚባል ነገር የለም። እንዲሁም ደግሞ በጎንደር ላይ ደግሞ ሌላ ጥሩ ዜና ለ ይሰራ በሰላማዊ መንገድ እጃቸውን የሰጡት ከእነሱ ጋር ደግሞ የውይይት መድረክ ነበረ። ወደ ቀጣይ ዓላማ ምን መስራት እንዳለበት እና እንዲሁም ከአካባቢው ጋር በተቀናጀ መልኩ እንዴት መስራት እንዳለባቸው የማእከላዊ ጎንደር ዞን አደገኝ አገር ጫቆ ተብሎ በሚታወቀው ወረዳ ላይ ነው። አደገኝ አገር ጫቆ ወረዳ ትንሽ ያው ስሙ አዲስ ነው እኔ ስለማላውቅ ከሆነ ያስቸግራል። በዚህ አካባቢ እንግዲህ በሰላም መንገድ የገቡ ወንድሞች ጋር ከነሱ ጋር የምክክር ሀሳብ ተፈጽሞ ውሏል በዛሬው እለት። የምክክሩ አጀንዳም ወደ ቀጣያ ስራ እንዴት መግባት እንዳለባቸው ነው። የታጠቁ ወንድሞች በምን አይነት መልክ ከነሱ ሀሳብ የመቀበል ሀሳብ የማንሸራሸር እና እንዲሁም ደግሞ ወደ ህዝብን መካስ የጎዱትን ህዝብ መልሶ ደግሞ ለመካስ በቁርጠኝነት መስራት እንዳለባቸው ራሳቸው ሀሳባቸውን ገልጸዋል። ይሄ ነው የሚያስፈልገው። ቢያንስ ያጠፋነው ጥፋት አምነን ተቀብለን ህዝብን ደግሞ ባጠፋ ነው ልክ መልሰን መካስ አለብን። ባጠፋ ነው ልክ እንኳን ባንክስ በግማሽ በሲሶ እንኳን መካስ ማገልገል አለብን በዚህ ተቀብለን እራሳችን ኃላፊነት መውሰድ አለብን። ለዚህ ሁሉ ነገር ግን ቅድሚያ መስጠት ያለብን ሰላም ነው። ለምሳሌ የሶማሊያ ፕሬዚዳንት እንግዲህ የግድ የቦምብ የመሳሪያ ጥቃት ተደርጎበታል፣ ወይም የግድያ ሙከራ ተደርጎበታል። በአል ሸባብ በተደረገው ትንኮሳ ማለት ነው። ይሄ ምንድነው ያደገ ሂዶ ሀገርን እስከ ማፍረስ የሚደርስ አይነት ትጥቅ እንደዚህ አይነት እጅግ አደገኛ ነው ለሀገራችን ቢሆን የማይጠቅም ነው። የሚያስፈልገው እና በሰላም እና በሰላም ሀገርን መገንባት ማሳደግ ነው። ዘረኝነት በየትኛው ማቅጣጫ አይጠቅም። ዘረኝነት በኦሮሞ፣ በአማራ፣ በሽ በየትኛውም አይጠቅም። የሚጠቅመው ፒስ እና ፒስ የሆነ ሰላም እና ሰላም በሰላም መስራት የምንችልበት ነው። ለዛም እኮ ነው አሁን በትናንትና ሁለትም ሁለቱ አቅጣጫ ለኦሮሞ ይታገለታለሁ የሚለው አማራ ይታገለታለሁ የሚለው እነሱ ታጣቂዎች እንግዲህ በሁለቱ መከላከያ በወሰደው ሕግን የማስከበር ስራ እንግዲህ ይህን ከፍተኛ ድል የተቀናጀው ማለት ነው። ሌላኛው ጉዳይ እንግዲህ ለአምስተኛ ጊዜ ባልሸባብ ላይ እንግዲህ ኢትዮጵያ አየር ኃይል እንግዲህ እርምጃ ወስዷ ማለት ነው። ይህም ያደረገው ወደ ሞቃዲሹ የመገስገስ ዛሙያን ለማቆም ነው። በከፍተኛ ሁኔታ ከተሞችን እየተቆጣጠረ ነው። እንግዝጋሴ ያደረገው አልሸባብ ባለፈው ላይ እንግዲህ አዋሻ በሌሌም ባደረገው አሁንም ደግሞ በተከታታይ በከተሞች ላይ ባደረገው ጥቃትም እጅግ በከፍተኛ ሁኔታ ያልሸባብ ታጣቂዎች እንግዲህ ወደ ሞቃዲሾ ወደ ዋና ከተማ እግዝጋሴውን አጠናቅሮ እንደቀጠለ የሚያመላክት ጉዳይ ከዚህ ውሳን ወጣ ደግሞ እንግዲህ በጣም የሚገርም የኢትዮጵያ የሰላም አስከባር ኃይል ወደ ሱዳን እንግዲህ በሚገርም ሁኔታ አስመርቋል። የኢትዮጵያ የሰላም ማስከባር ሀይል እንግዲህ ከራሱ አልፋ ለሱዳን ለሶማሌ ትልቅ ዋጋ እየከፈል ሽምት ታላቅ ሀገር ያለችን። በዚህ ልንኮራ ይገባል። በተለይ ደግሞ ሰሞኑን በተመትነት ያስመረቀችው የሰላም ማስከባር ኃይል ለደቡብ ሱዳን እንግዲህ በሚያገለግሉ ንጽ ወንድሞቻችን ናቸው። በአጭሩ የሚያስረዳው ሀገራችን ጥሩ ጅማር ያለ ጥሩ ፍጻሜም ደግሞ እንደሚጠብቀን ተስፋ እናደርጋለን። በተለይ ደግሞ ከራስ በላይ ለጎረቤት አገር ለህሉና ትልቁ ሚና እየተጫወተች የምትገኝ ኢትዮጵያ ነች በዚህ ልንኳር ይገባ ነው ሁላችን እንግዲህ ለሰላም አስከባሪነት እየሰጠች ዋጋ እየከፈች ከምትገኝ ሀገራችን አንዱ ኢትዮጵያ ነች በተለይ በሶማሌ እንዲሁም ደግሞ በሱዳን አሁን ደግሞ በተጨማሪ ይሄ ማስመረቋ በጣም ያኮራን ይገባል እንግዲህ በደቡብ ሱዳን ለ እንግዲህ ሰላም አስከባሪ በከፍተኛ ሁኔታ ሚና ሆነ እየተጫወተ ይገኛ ይገኛል ይሄ ብቻ አይደለም በራሱ በኢትዮጵያ የሰላም አስከባሪ ሀይል አንድ የተሰየመለት እንትን አለ ቦታ በጣም የሚገርም። ይሄን ያህል ትልቅ አክብሮት ያለው የኢትዮጵያ ልንኮራበት የሚገባ ሀይል ነው እና በማንም እንደፈለግንም የምንዘውረው ሀይል መሆን የለበትም። ምክንያቱም እኛ በብሔርተኝነት ስንያስ እንትን እምንለው ሀይል አይደለም። ሌላ ቪዲዮ እስን ገ ሰብስክራይብ በማድረግ